ሀይምዬ የዛሬው ቪዲዮ አሜዚንግ ነው። በጣም ጎበዝነሽ ይሄን ማሰብሽ ግን ለወንድ ልጅ እንደዚህ ስትሆኝለት፣ ስትርገበገቢለት ወንድ ልጅ እንደሆነ እንትን ነውና ቡራዮ ጥፋተኛ ነ ብዙ ጊዜ ታሞኝናለ እንደዚህ ቀለበት ላደርግ ነው ምናምን እያል ከአንድ ቀን ግን ስለ ፍቅር ነገር ስታወራ ሰምተን አናቅም እና ይሄንን ነገር መቼን የምታደርገው እየሸወደን ነው። ቤተሰብ ዱባይ ላይ የሆነ ነገር አድርገህ ኢትዮጵያ መግባት አለብህ ብዬ የማስበው እንደተሰማኝ ነው። ምክንያቱም እስከ መቼ ነው? ያኔ ተዝናና ምንበል። የሰው ልጅ ነን፣ ሰዎች ተቀያሪዎች ነን። እና እኔ ያንን ትንሽ እንትን ብያለሁ። ቡራዩ ለምን እኔ እኮ ዛሬ መኪና ገዛውኝ አለ። በዛ ላይ ደግሞ ቀለበት ምናምን ላረግ ነው አለ። ምንም ነገር አላየውኝም፣ እና በጣም ነው የተናደርኩት። እኛ ሐይምዬ ግን ሳላደንቅሽ አላልፍም ማለት ነው። ቤተሰቦቼ አስተያየት ስጡ፣ ላይክሸር በማድረግ ማለት ነው አብርሽዬ እና ሮትዬ ኤልዳናዬ፣ ኤልዳና እንኳን ደስ ያለሽ እንኳን ለዚች ሰዓት አበቃሽ ብለናል። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ ሮትዬ እና አብርሽዬ ደግሞ የዛሬ አመት የማሙሽ እናት የማሙሽ አባት እንደምትሆኑ ባለሙሉ ተስፋ ነኝ። ሮትዬ፣ አብርሽዬ የነሱ ከአሁን በኋላ ብዙ ተስፋዎች ሰጥተውናል። በጣም ነው ደስ የሚለው። እኛም ጥያቄ ሆኖብን ነበር፣ ግን ኤልዳና ጋር ሄዳችሁ አበባ እንደዚህ ስለሰጣችሁልን በጣም ደስ ብሎናል፣ ማለት ነው። ኤልዳናው በጣም ምርጥ ሰው ናት። ለነሱ ብዙ መስዋዕት የከፈለናት እና ዛሬም ዛሬም ከጎኗ ነኝ እንግዲህ ታላቋዬ ብለዋል። እናመሰግናለን ማለት ነው። ቤተሰቦቻችን ዜድዬ ሀያ አምስት ነበር ያልሽው፣ ሰላሳ ሆነ። ግን ሀያ አምስት እኮ ነው ለምትሉ ደግሞ የሀብሪ ሰርግ ለሀያ አምስት ሆነ ለሰላሳ ችግር የለውም ዋናው ሰርግ መሆኑ እንጂ ማለት ነው። ግን ሀያ አምስት መቼም አይቀይርም ማለት ነው። ሀያ አምስት ነው ያው እነሱ ሰላሳን እናድርገው ብለው ነው። ምክንያቱ ሰው ሀያ አምስት በቃ የሆነ ልባን ጥልጤ ነው ስለሚባል ሰላሳ ላይ አድርገ ወስደው ማለት ነው። እና ይህንን ይመስላል። ሩታዬ አብረሽዬ ነገ በአዲስ ቪዲዮ ከቻሳ ይላሉ ሁላችሁም ጠብቁ ማለት ነው። ይሄን ሰሞን አዳዲስ ነገር አለ ማለት ነው። በሌላ ፕሮግራም እንገናኝ። ላይክ፣ ሸር፣ ሰብስክራይብ በማድረግ ባይ ባይ።